የዛሬው ቀል ሀ የሚፈታ ቢሆንም ነገር ግን የሚጠላትና የሚወዳትን ሰው በደንብ ያወቀችበት ቀን ነው። ቤተሰብ ጨረቃዎቹ ቪዲዮ ይለቃሉ ብለን ብንጠብቅም እስካሁን ቪዲዮ አልለቀቁም። ነገር ግን ምን ተፈጠረ የሚለውን ለማወቅ ስልክ ብንሞክር ኦንላይን የሉም። ስለ እነሱ ግን በርከት ያለ ነገር ይዤላችሁ መጥቻለሁ ጊዜው ከበቃይ ስለ ፍቅርም ጭምር የምነግራችሁ ይሆናል በመጀመሪያ ዛሬ አይደለም ሀይሚ እኔ ራሱ በዩቲዩብም ሆነ በቲክቶክ ብዙ ነገር የታዘብኩ በት ቀን ነው እውነቴ እንደምላችሁኝ እንግዲህ ሀይሚዬ ኦንላይን ነበረች ቲክቶክ ላይ በጣም ብዙ ጊዜ እያየዋት ነበርና አንድ ቪዲዮ ለቃ ነበር። በዛ ቪዲዮ ምክንያት ደግሞ በጣም ብዙ ሰው የራሱ የተሰማውን ስሜት አስተያየት አስቀምጧል። ኢቨን እንኳን እኔ ቪዲዮ በሰራሁት ላይም በጣም ብዙ ልጆች ወይንም በጣም ብዙ ሰዎች ቤተሰቦች ለእኔ ማስተያየት ሰጥታችሁኛል። ሀይሚ ጥፋተኛ ናት የምትወጃት ና የምታከብሪያ ከሆነ ለምንድነው ትክክለኛ ጥፋቷን ነግረች እንድትመለስ ጥፋቷን እንድታስተካከል የማታረጊው? ለምንድነው የምታለባብሽላት? እያላችሁ የነበረን ይህን ጭምር በመጀመሪያ ደረጃ ሀይሚዬ ጥፋቷ ህምኑጋ ነው። ማለት የተጨቃጨቁበትን የተጣሉበትን ነገር እኮ ሶሻል ሚዲያ ላይ አላወጡም። ኦፍኮርስ ሌላ ክፍተት ይፈጠራል አላችሁ፣ በዚህ አምናለሁ። ምክንያቱም ዛሬ ቲክቶክ ላይ በጣም ኮሜንት እያየው ነበረ፣ ከሚገባው በላይ ማለት ነው። በመጀመሪያ የታዘብኩን ነገር ሀይሚና ቡራ ጋር የሆነ ክፍተት ሲኖር በጣም የሚደሰቱ ሰዎች እንዳሉ ነው፣ የመጀመሪያው ነገር። ሁለተኛው ነገር ደግሞ ከዚህ በፊት ራሱ ሀይሚዬ ንወዳታለሁ አፈቅራታለሁ እያለ የነበረ ልጅ ራሱ እዛ እሷ ቪዲዮ ጋር ሄዶ ኮሜንት ሰጥቷል። ኮሜንቱም ደግሞ ጎበዝ እንደዚህ ቀብረር ዘና ስቲ ነው የሚያምርብሽ የኔ መቤት ምናምን የሚል ኮሜንት ነበር ያየሁትኝና ያንን ሳይ በጣም ደነገጥኩኝ። ኦኬ ከቡራ ጋር መጣላቷ መለያቷ እንደዚህ የሚያስደስተው ሰው አለ እንዴ ብዬ ነው

እኔ ቤተሰቦቼ በመጀመሪያ ሀይሚ ላይ መፍረድ አልችልም። ልፈርድም ደግሞ እኔ ማን ስለሆኑ ነው እሷ ላይ ጥፋተኛ ነች ብዬ የምፈርድባትኝ? እኔ እንዳስተያየት አስተያየት ሰጣታለሁ። በመጀመሪያ ዛሬ የተዘፈነው ዘፈን ለቡራ አይደለም፣ በጭራሽ ለቡራ አይደለም የዘፈነችው። አንደኛ ለሴት ነው። ሁለተኛ ነገር ደግሞ ሜንሽን ያደረገችው ማን ነው? እፉዬ ነው። ሲቀጥል ቡራ ዛሬ ከፍቶት ይሆናል። እሷ ጋር መቶ ኮሜንት ላይ ምንም አይነት ኮሜንት አልሰጠም ብላችኋል። ኦፍኮርስ አዎ፣ ምንም አይነት ኮሜንት አልሰጠም፣ ሪፖርትም አላደረግላትም፣ ማለት ሼር አላደረግላትም ቪዲዮዋን ሁላ ይሄን ነገር አምንበታለሁኝ። ሲቀጥል ደግሞ ዛሬ እንግዲህ ቪዲዮ ለቀው እውነታውን እናውቃለን ብዬ ነበር፣ በደንብ ስጠብቅ የነበረው። በመጀመሪያ ታርቀዋል እኮ አይታችኋል፣ አደለ? ሀይሚዬ ሻንጧን ይዛ ተመልሳለች፣ ከቡራ ጋር ተመለስ ሲላት ተመልሳለች። ነገር ግን እኔ በጣም ግራ የገባው ማለት ነው ዛሬ ሀይሚን በኮሜንት ላይ ሙለ ውስጥ አርጋችሁን ያጠባችኋት በጣም የሰደባችኋት፣ እኔ ሀይሚን እንደዚህ የሚጠላልባላችሁ እንዴ! ማለት በጣም ብዙ ናችሁ። እኔ ሲመስለ ቦራን የምትወዱ ሰዎች ናችሁኝ። ኦፍኮርስ ጥፋተኛ ልትሆን ትችላለ፣ ግን ሰው ልጅ ጥፋቱን የሚያስተካክለው በስድብ እኮ አደለም፣ በምክር ነው፣ ወይንም በጸባይ ነው እንጂ እናንተ ስለሰደባችኋት፣ እናንተ የሆነ ነገር ስላደረጋችኋት ያ ነገር ይስተካከላል ወይንም ሀይሚ ያለው ነገር ይቀራል ማለት አደለም። ገባችሁ አደለ? ስለሰደባችኋት ምንም የሚቀየረው ነገር የለም። እና ብዙ ኮሜንቶችን ተመለከት ወይ ሀይሚ የተለያየም ኦንላይን ነበረች። ለአንዳንዶቻችሁ መልስ እየሰጠች ነበር። ነገር ግን የዚህን ያህል ለሷ ጥላቻ አላችሁ፣ ለሷ የዚህን ያህል ተጠሏት አላችሁ ብዬ አንድ ቀን ማላስብ ነበር። ዛሬ ግን በጣም ብዙ ኮሜንት ወይንም ከግማሽ በላይ ልትሉ ትችላላችሁ፣ ቤተሰቦች እንዳለ ለሀይሚ ስድብና ስድብ ብቻ ነው። ተረጋጊ ሴትዮ፣ ሴት ልጅ ሲረጋጋ ነው የሚያምርበትኝ። ዛሬ እንደዚህ ያዙ ልቀቁ ብለሽ ነገ ደግሞ እንደ ልማድሽ እያለቀሰች ትመጫለሽ። የሚወድ ልብ ሁሉ እንደወደደ ይቀጥላል ማለት አይደለም፣ ይጠላልም። ሳምንት ሰጠቻት ሀይሚዬ፣ ግን ፈታ ብላ ነው። እና መጥላቅ ከፈለግሽ ለምን አትጠይኝም? ህይወቴ ባንቺ እጅ ያለ መሰለሽ? እንዲ ብላ እየሳቅሽ ነበር መልስ የሰጠቻትኝ። ና ሌሎችም አሉ። ዜሮ ሲደመር ዜሮ ነሽ ማለት ዜሮ ሲደመር ዜሮ ነው የሚሰጠው። ና ዜሮ ነሽ እያላችሁ በጣም ብዙዎቻችሁ ኮሜንት እየሰጣችኋት ነው። እኔ በጣም ነው የደነገጥኩት፣ ማለት በዚህ ልክ። በእርግጥ አውቃለሁ እኮ የሚወድ ሰው እንዳለ ሁሉ የሚጠላም ሰው እንዳለ አውቃለሁ ግን በዚህ ደረጃ በዚህ ልክ ሀይሚን ትጠሏታላችሁ ብዬ አላስብም። ኢቭን እንኳን ዛሬ ቪዲዮ ያልሰሩበት ሜቢ ሀይሚዬ በጣም ዛሬ ተበሳጭታለች ተናዳለች። ምክንያቱም ካልወደዳችኋት እኮ እሷ ቤት ሄዳችሁ ኮሜንት አለመስጠት ነው። ብሩኬን ብቻ የምትፈልጉ ሰዎች ካላችሁ ከእሱ ጋር ወይንም እሱ ቤት ሄዳችሁ መኮመት ነው እንጂ ሀይሚ ቤት መታችሁ እንደዚህ ማሸማቀቅ፣ መስደብ እንደገና ደግሞ አንድ አሚሮ ካለው አንድ እውቀት አለ ብሎ ከሚያስብ ሰው እሷን ለመምከር ነው እንጂ እሷን ለመሳደብ አይሄድም ነበረ። እና የእናንተን ትንሽነት የእናንተን የአሚሯችሁ ልክ ነው ያየሁበትኝ። የዚህን ያህል መሳደብ ምን አመጣው? እሷ ሲጀመር ምን አደረገች? ምን አጠፋች? እሺ በጣም ብዙዎቻችሁ ልክ አይደለችም እያላችሁ ነው። ልክ ያልሆነችሁን ነገር እኮ በምክር መልክ ለእሷ መለገስ ወይንም ለእሷ መናገር ነው ልክ እናንተ እዚህ ጋር ልክ አይደለችን ብላችሁ እንዳሰባችሁ ሁሉ እናንተ ሊያሰባችሁት ነገር ለራሳችሁ ልክ ነው። ሀይሚ የሚያሰበችው ነገር ለራሷ ልክ ነው። የሁለት ሰው ሀሳብ ሲመጣ ተቃራኒ ይሆናል። ያንን ተቃራኒ ደግሞ ለማጣጣት ወይንም አንድ ለማድረግ ምንድነው ምክንያቱ ወይንም ምንድነው መድኃኒቱ ካላችሁኝ፣ ተረጋግቶ በምክር መልክ መመካከር መምከር ከቻላችሁ ማለት ነው። ሲቀጥል ወደ ዩቱብ ላይ ደግሞ ስመጣላችሁ፣ በጣም የሚያሳዝነው ነገር እኔ ዛሬ ማለት ነው በጣም እየተገረሙ ያለው ከዩቱብ ላይ ቲክቶክ ላይ ብቻ እያንዳንድ ነገሮችን እያየው ነበረ። ለሀይሚም ሀይሚ ዚጋ ስትነካ ቡራ ደስ ይለዋል ማለት አይደለም። ይሄን ነገር ማወቅ አለባችሁ በመጀመሪያ ደረጃ። ሲቀጥል ደግሞ ዩቱብ ላይ ስመጣ፣ እንግዲህ ግማሹ ሰዎች እያለቃቀሱ ሀይሚ ጠፍታለች። ሀይሚ ዛሬ ጠፍታ፣ ቡርኬ በጣም ተጨናንቆ እሷን ሲፈልግ ነው የቆየው። የት እንደሄድ አይታወቅም ነበር። በስተ መጨረሻም ግን ሀይሚ ዬን አገኛት። ለዛም ነው ቪዲዮ ያልሰሩት እያሉ እያለቃቀሱ የሚመጡ ልጆች ደግሞ ብዛታቸው የእናንተ ከፋ። እንዲህ ሀይሚዬ የት ነው የምጠፋው? ሲጀመር ቲክቶክ ላይ አለች። ለአንዳንድ ልጆች በጣም ላበሳጯ ልጆች መልስ እየሰጠች ነበር። እና ዜሮ ሲደመር ዜሮ ላለቻት ራሱ ዋት ብላ ይሆን የሚያናድድ የሚናድድ አሻንጉሊት ነው የደረደረችላት። እና ሀይሚዬ ሲጀመር ኦንላይን ነበር። ዛሬ ከትንሽ ደቂቃዎች ወይም ከትንሽ ሰዓታት በፊት ነው ከኦንላይን ሁሉም ይወጡት። በዛን ሰዓት ደግሞ እኛ ያልደወልንላቸው ሜይ ቢ ቪዲዮ ስለሚለቁ በሰዓታቸው ያን ቪዲዮ እንመለከታለን ብለን ስላሰብን ነው እንጂ ሌላ ነገር እንደዚህ ቪዲዮ አይለቁም፣ ምናምን ብለን አላሰብንም ነበርና ዛሬም ቪዲዮ ያልተሰራው ሀይሚና ቡራጋ የሆነ ነገር ተፈጥሮ ነው ብላችሁ ለምታስቡ ሰዎች ራሳችሁን ተረጋጉ። ቢ ሀይሚም በጣም ስለተናደደች ማለት ቲክቶክ ላይ እንደነገርኳችሁ ነው። በጣም ከግማሽ በላይ የሚሆነው ስድብ ነው በቃ። ቤተሰቦች ስድብ እንዳለ ሀይሚ ነው የሚሰድቧት። እንዲ የወደደሽ ልብ፣ የወደደች ልብ ይጠላሻል። እንዲ እነሱን የሚጠሏት ከሆነ እሷ ቤት ምን ትሰራላችሁ? ምን ታደርጋላችሁ? ሲጀመር እኔ የተናደዳችሁ ይመስለኛል መጀመር ይፈልጋታል፣ ይወዳታል። እሷም ደግሞ ተመሳሳይ ተወዱለች፣ ተፈልገዋለች። ስለሚዋደዱ የተዋደደ ሰው አይጣላም እኮ አይደለም። እንኳን ዓለም ፍቅረኛ ሆናችሁ እንደዚህ በውጭ ቀርቶ ማለት ነው ሚስትና ባልና ሚስት ራሱ ይጣላል። ነገር ግን ጥላቸውን በምንድነው የሚያደርጉት? በፍቅር ይቀይሩታል። ሀይሚና ቡራጋም ደግሞ ተመሳሳይ ስለሚጣሉ ማለት ስለሚዋደዱ ነው የሚጨቃጨቁ ገባችሁ አይደለ። ሪል ፍቅር ደግሞ እውነተኛ ፍቅር ደግሞ ቤተሰቦቹ የተጨቃጨቁበት አላችሁ። ምክንያቱም ደግሞ ያ ሰው ሌላ ነገር እንዲያረግ ስለማትፈልጉ የሆነ ጥፋት ነው ብላችሁ ያሰባችሁበትን ነገር ያን ነገር እንዲመለስ ስለምትፈልጉ ትጨቃጨቃላችሁ። የማይወዳችሁ ሰው ከሆነ ምን አገባው? በቃ እንደፈለጋችሁ ብትጠፉ ብታጠፉ፣ የራሳችሁ ጉዳይ ብሎ ነው የሚተዋችሁ። ገባችሁ አይደለ? ይሄ ትክክለኛ ፍቅር ነው ቤተሰቦች ሲቀጥል ደግሞ ዩቲብ ላይ ጠፍታለች ለሚሉት አልጠፋችም የትም ሄድ አልጠፋችም እናንተ እንዳትጨናነቁ በጣም ብዙ የምትጨናነቁ ማለት አሚሯችሁ ምናምን በደንብ የሚጨናነቅ ሰዎች አላችሁ ራሳችሁን ጠብቁ የትም አልጠፋችም ሲጀመር ቡራም ሀይሚም ኦንላይን ነበሩ። ግን ከኦንላይን ስለወጡ ነው ስልካችን ራሱ ያላነሱልን። እራሳችሁን ጠብቁ፣ ቴክ ኬር። ሀይሚን የምትሰድቧት ደግሞ በጣም ትገርማላችሁ። ካልወዳዳችኋ ተኳ ለማየት ነው ወይኔ። እንደዚህ ያክል እኔ እንደምትበሳጭ ራሱ ዛሬ ነው ያወቅኩትኝ። ቤተሰቦች ወደ ፍቅርና ፉጋ ሲመጣላችሁ እንግዲህ፣ ፉ ዛሬ የህፃን ጨዋታን የተጫወተው በህይወት ላይ ሰው ይጫወታል እንዴ? ፍቅርን ይቅርታላታለ ብሎ አበባ ይዞ ነበር የመጣው። በመጀመሪያ ግን የ ፉ ጓደኛ ማለት ነው። እኔ የማውቀው ለፍቅር ጓደኛው እንደሆነ ነው፣ ምርጥ ወንድም እንደሆነ ነው። ግን እሱን ለማስቀናት ያው ሁሉ ጉዞ የተጓዘው ፉ ምን ለመሆን ነው? ምን አስበ ነው? ማለቴ አሁን እሱን ጠርቶ የቅርታ ልላት ነው። የሆነ የህፃን ጨዋታ። ቤተሰቦች ቪዲዮን ካያችሁት ይገባችኋል። እኔ ዝም ብያየውትኝ እንዴት ተነጋግሮ ለምንድን ነው በፍቅር ህይወት ላይ የሚጫወቱባት? ማለት ስላችሁ የሚጫወቱባት ስላችሁ ጌም እየተጫወቱ አይደለም፣ ግን ለመበሻሸቅ ነው እነሱ የሚያረጉት። ፉም የመጣው ይቅርታ ልላት ሳይሆን ልጁን ለማብሸቅ ነው። እንደገና ልጁም የሚያረጋቸው ነገሮች ደግሞ ፉን ለማብሸቅ ነው። ይህ ደግሞ ፌር አይደለም። ህይወት ላይ ሪል የሆነ እውነተኛ ህይወት የማይሰራ ነገር ነው። የቃቃ ጨዋታ ድሮ ልጆች ሆነን የምንጨዋታው ጨዋታ፣ ትልቅ ከሆነ በኋላ ግን እንደ ትልቅ ነው የምናስበው። ና ፉ ወደ ራስህ ተመለስ። በመጀመሪያ ፍቅርን ይቅርታ መጠየቅ ከፈለግህ ጓደኛል ቢስ ሆነ፣ ከጓደኛ ጋር ቀጥል፣ ከዛ በኋላ ወደ ፍቅር ትመለሳለህ። ማለት የህፃን ጨዋታህን ተውና ሪል ትልቅ ሰው ሁን በሚለው ቤተሰቦች ዛሬ አጠር መጠን ያለ ቪዲዮ ይዤላችሁ መጥቻለሁ። ላይክ እና ሰብስክራይብ አርጋችሁ እስከዚህ ድረስ አብራችሁ ስለቆያቸው አመሰግናለሁኝ። ባባይ